ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። ሁሉ ደህና እናንተ ጋር ሁሉ ሰላም እንደሆነ አምናለሁ። እግዚአብሔር ይመስገን፣ እኔ ጋም ሁሉ ሰላም ነው። የዕብራውያን መጽሐፍ ጥናት እግዚአብሔር ሊያስተምረን በዚህም የሰጠንን እድል ደግሞ እየተጠቀምን ነው። እግዚአብሔር ይመስገን። ጸልየን እንጀምራለን እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ክብሩ ለአንተ ይሁን። ተመስገን፣ ክብር ለስምክ ይሁን። በናዝሬቱ በጌታ በኢየሱስ ስም ይህን እድል ስለሰጠህን እናመሰግንሃለን። እንዲህ ዕብራውያን መልእክት በድምፅ ደግሞ እንድናዳምጥ እንድንከታተል ደግሞ እድሉን ያመቻቸህልን አባታችን ሆይ በኢየሱስ ክርስቶስ ስም ይህን ቴክኖሎጂ ሁሉ ተጠቅመህ እግዚአብሔር ሆይ በቤታችን ደግሞ ቃለህ ሊደርሰን ጥናቱ ህብረትም በቤታችንም እንዳይቋረጥ እግዚአብሔር በአካል ከምንገናኘው የበለጠ ደግሞ እንዲህ አይነት ቴክኖሎጂን ስለሰጠ ስላመቻቸ ክብሩን አንተ ጠቅልለህ በኢየሱስ ስም ውሰድ። አባት ሆይ አስተምረን። መንፈስ ቅዱስ ሆይ በምታስተምረን ሁሉ ደግሞ በሕይወት መኖር እንድንችል በኢየሱስ ክርስቶስ ስም ጸጋህን አብዛለን ቀሪውን ሰዓት ጊዜ ሁሉ ጌታ ሆይ ላንተ ሰጠነ፣ በኢየሱስ ስም እሺ። ክብር ለእግዚአብሔር ይሁን። ዕብራውያን እንዴት ከፋፍሎ መመልከት የሚቻልበትን መንገድ ባለፈው ሪከርዱ ለቅቀን ነበረ። በጽሁፍም ለቅቅ ያለው ከላየታችኋል። አሁን ደግሞ ያው ከፋፍሎ ማየት ሲባል የተለያየ አይነት መንገዶችን አይተናል። ከምዕራፍ አንድ እስከ ምዕራፍ ሰባት ከምዕራፍ ስምንት እስከ ምዕራፍ አስር ከአስር እስከ አስራ ሶስትም ያለውን እንዴት እንደሚደረግ ሊታይ እንደሚችል ባለፈው ክፍል ስላየን እሱን ኦዲዮ ማዳመጡ መልካም እንደሆነ አምናለሁ። አሁን ደግሞ ስለ የዕብራውያን መጽሐፍን እያጠናን ስለሆነ ይሄ ከኋላ ያለውን ታሪክ እናያለን ማለት ነው። ጌታ ይረዳናል። በዚህ መልእክት በምናየው ውስጥ የዕብራውያን ክርስቲያኖች በመንፈሳዊ ነገር ማደጋቸውን ትተው ይህ መንፈሳዊ ነገር ማደጋቸውን መተዋቸውን ደግሞ ምዕራፍ አምስት ከቁጥር 11 እስከ 14 ላይ አለ። እና መንፈሳዊ ነገር ማደጋቸውን ትተው ወደኋላ እያፈገፈጉ ተስፋ በመቁረጥ ተስፋ በመቁረጥ ወደ ነበሩበት የሕግ ስርዓት ለመመለስ በመንሸራተት ላይ የነበሩ እንደሆኑ ምዕራፍ አምስትን ላንብብላችሁ። ከ11 ጀምሮ የሚጠቁመንን እንደዚህ ይላል። ስለዚህ ጉዳይ በአዲሱ መደበኛ ትርጉም ነው ማነበው ስለዚህ ጉዳይ የምናገረው ብዙ ነገር አለን፣ ነገር ግን ለመማር ዳተኛ ሆናችሁ ለማስረዳት አስቸጋሪ ነው። አያችሁ፣ ወደኋላ ማፈግፈጋቸው በመንፈሳዊ ነገር ማደጋቸውን መተዋቸውን የምናየው ምዕራፍ አምስት ላይ ነው የሚያሳየን። ምንድን ነው ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። በዚህ ጊዜ አስተማሪዎች ልትሆኑ ሲገባችሁ ገና የእግዚአብሔርን ቃል የመጀመሪያ ትምህርት የሚያስተምራችሁ ሰው ያስፈልጋችኋል። የሚያስፈልጋችሁ ጠንካራ ምግብ ሳይሆን ወተት ነው። ወተት የሚጋት ሁሉ ህፃን ስለሆነ ከጽድቅ ትምህርት ጋር ገና አልተዋወቀም። ጠንካራ ምግብ ግን መልካሙን ከክፉ ለመለየት ራሳቸውን ላስለመዱ ለበሰሉ ሰዎች ነው ይላል። እንግዲህ እዚህ ጋር በግልጽ ነው እንግዲህ መጽሐፍ ቅዱሳችን በነገራችን ላይ ሰዎችንም ሲናገር በዚህ ዘመን ቢሆን እንዴት ተሳደበን ነው የሚባለው። እንዴ እንደዚህ ትሳደባለህ ነው የሚባለው። እንዴት እናንተ ህፃናት ትላለህ? ምን ማለት ነው ሊባል ይችላል። ነገር ግን እዚህ ጋር እየተናገረ ያለው ጠንካራ ምግብ ሳይሆን ወተት ነው፣ ወተት የሚያስፈልጋቸው ደግሞ ህፃናት ለሆኑት ነው እያለ ካራ በሆነ ቃላት ለዚህ ዘመን ነው ጠንካራ የሆነው። በዛ ጊዜ እንግዲህ መንፈሳዊ ነገራቸውን እየተዉ ስለሆነ እንዲያነቃቸው። ለምሳሌ አንድ ሰው ሆስፒታል ሆኖ ልክ ሊሞት ሲል ኤሌክትሪክ ሾክ ነው የሚለቀቅበት እንጂ የሚመቸው ፎጣና ጋቢ አይደለም ያለብሱት ሰው ልክ አንድ ሰው ልክ እንደዛ ያህል ይመስለኛል እኔ የተሰማኝ ልክ ኤሌክትሪክ ሰው ሊሞት እንዳይሞት ሾክ አድርገው እንደሚያስነሱት ነው። አንዳንድ ሰዎች ቃላት በቃላት ድንግጥ በሚያደርጉ ቃላት ይነቃሉ። ተነቃቅተው እንዲመለሱ ነው። ምክንያቱም በመንፈሳዊ ነገር ማደጋቸውን እየተዉ ስለሆነ፣ ወደኋላ እያፈገፈጉ ስለሆነ ጠንከር እያለ ሲናገራቸው እናያለን። ለመማር ዳተኛ ናቸው እያላቸው። አሁን ለመማር ዳተኛ አንድ ሰው በዚህ ዘመን እንዴት ትሳደበኛለን ሊባል ይችላል። ግን በግልጽ ሲናገራቸው ያለን ከዚህም የእነሱን መንፈሳዊ ነገር ማየት እንችላለን ማለት ነው። ስለዚህ የዕብራውያን ጸሐፊ እያለ ያለው እየሄዱ ያሉበት መንገድ አደገኛ መሆኑን፣ እጅግ ከተሻለ መንገድ ለምን መመለስ እንደሌለባቸው በተለያዩ መንገዶች እያስረዳቸው ነው። ጸሐፊው አስፈላጊ ትምህርት ከሰጠ በኋላ አብሮ የሚሄዱ ማስጠንቀቂያዎችንም በማስከተል ያበረታታቸዋል ማለት ነው። ምን ምን እያለ ነው ያበረታታቸው? ከቃሉ መንሸራተት እንደሌለባቸው ከግዴለሽነት ማለት ነው ከግዴለሽነት የተነሳ ከቃሉ አትንሸራተቱ፣ አለመንሸራተትን ምዕራፍ ሁለት ቁጥር 14 ላይ ቃሉን መጠራጠር እንዳይጀምሩ ከልብ ጥንካሬያቸው የተነሳ ይሄ ደግሞ ምዕራፍ 3 ቁጥር 7 እና 4 13 ላይ ነው። ለቃሉ ድንዛዜ እንዳያሳዩ ማለት ከዝለት የተነሳ ማለት ነው። ይህ ምዕራፍ አምስት አስራ አንድ እና ስድስት ሀያ ላይ ሌላኛው ለቃሉ ንቀት እንዳያሳዩ ቃሉን እንዳይንቁት ደግሞ ሆን ብለው ወይም እያወቁ እንዳያደርጉ ምዕራፍ 10 2 እና 639 ላይ፣ ቃሉን አለመታዘዝ እንዳያሳዩ ከእምቢተኝነት የተነሳ ደግሞ ምዕራፍ 12 14 እስከ 29 ላይ አለ። ደህንነታችን ችላ ስለማለትና ናቅ አድርገን እንዳናየው አምስት ማስጠንቀቂያዎችን አስፍሮልን እናያለን። አሁን ያየናቸውን ማለት ነው። ደህንነት ችላ የሚባል ነገር አይደለም። ሊናቅ የሚገባ ነገር አይደለም። ማስጠንቀቂያዎቹን ስንመለከት ምንድን ነው የምለው? ከመጀመሪያ ወደ መጨረሻው በሄዱ ቁጥር እየጠነከረ ኃይለኛ እየሆነ እንደሚሄድ አይተናል። መጀመሪያ ከቃሉ አትንሸራተቱ ነው። ሁለተኛ አትጠራጠሩት ነው። ከቃሉ የተነሳ አትድንዝዙ ድንዛዜ እንዳያሳዩ ሌላኛው እየከረረ ሲመጣ አትናቁት ነው። ንቀት አታሳዩ ለቃሉ። ሌላኛው ደግሞ አለመታዘዝ፣ ይሄ እንቢተኝነት እንዳያሳዩ ጠንከር ጠንከር እያለ እስከ ምዕራፍ 12 ላይ ያለውን አይተናል። እንዴት እየሄደ እንትን እንዳላቸው ማለት ነው። ስለዚህ እየጠነከረ ኃይለኛ እየሆነ ሲሄድ እናያለን። ምዕራፍ ሁለት አስራ ሶስት ላይ አትንሸራትቱ ግድ የለሽ አትኑ በማለት ሲሆን አስራ ሁለት የመጨረሻው እምቢ እንዳትሉ በማለት ከእምቢተኝነት ተነስተው ቃሉን ለመታዘዝ እምቢ እንዳይሉ፣ በቃ ጭራሽ ሙሉ ለሙሉ መንሸራተት ቀላል ነገር ሊሆን ሊመስል ይችላል። ግን እምቢ ማለት ደግሞ በቃ እምቢ እንዳትሉ ማለት በቃ አልፈልግም እንዳትሉ። አልፈልግም ማለት እኮ አንድ ነገር በቃ ኦልሬዲ ልብን መዝጋት ማለት ነው። ወደዚያ ደረጃ እንዳትደርሱ እያለ ነው። አብዛኛውን ጊዜ መንፈሳዊ ችግሮች ሲከሰቱ የሚታየው ችላ ከማለት ወይም ለመንፈሳዊ ነገሮች ግድ የለሽ ከመሆን እንደሆነ እናያለን ማለት ነው። መጀመሪያ ችላ ነው የሚባለው። ማለት ወደ እምቢተኝነት ደረጃ ለመድረስ መጀመሪያ ወይ ንቀት ደረጃ ለመድረስ ቃሉን ለመናቅ ወይ ደግሞ ከበድ ያለው ደረጃ ለመድረስ መጀመሪያ ቸል ማለት ነው። እንዲ በቃ ምንም ችግር የለውም ምንም ነገር እስካልተፈጠረ ድረስ። እንደውም ሰሞኑን ምን አይቼ ነበረ? ያው ታውቃላችሁ እናንተ አንዲት እንቁራሪት ፍል ውሃ ውስጥ ቢከቷት ዘላ ትወጣለች። ነገር ግን ቀስ እያሉ እያሞቁ እያሞቁ ከሄዱ ወይን ይሄ ነገር እየሞቀ እያለች በዛው ትሞታለች ማለት ነው። መንፈሳዊ ነገርም ችላ ችላ እየተባለ ለመንፈሳዊ ነገር ግድ የለሽነት መጨረሻ ምን ላይ እንደሚያመጣ ይሄ መጽሐፍ በደንብ ያስተምረናል ስናጠና ማለት ነው። ጸሎትን ችላ እንላለን። ቃሉን ማንበብ ችላ እንላለን። ከእግዚአብሔር ሕዝብ ጋር መሰባሰብን ችላ እንላለን። ሌሎችንም መንፈሳዊ ነገሮች ችላ እንላለን። ከዚህ የተነሳ ስፍራን መልቀቅ መንሸራተት ይጀምራል ማለት ነው። በዚህ መልእክት ውስጥ ጸሐፊው ያላመኑ ሰዎችን ወደ ክርስትና እንዲመጡ ሳይሆን አማኞቹ ደህንነታቸውን አክብረው እንዲይዙና ወደ ፍጹምነት ማደጋቸውን እንዳያቆሙ እያበረታታ እናያለን። የእግዚአብሔር ሕዝብ በመንፈሳዊ እድገት ለማሳየት ሲለግም ወደኋላ ሲያፈገፍግ የሚያፈገፍግ እርምጃ ሲጀምር እግዚአብሔር አስፈላጊውን የእርማት እርምጃ ለመውሰድ እንደሚገደድ አስጠንቅቋቸዋል። እዚህ ይሄ ደግሞ ትንሽ ማስጠንቀቂያው ደግሞ ትንሽ የሚያስፈራ ይመስላል። ምክንያቱም እግዚአብሔር አስፈላጊውን የእርማት እርምጃ መውሰድ እንዳለባቸው፣ ይሄ ማፈግፈግ፣ ይሄ ቸልተኝነት ቀስ እያሉ ማለት እንደሌለባቸው ምዕራፍ ሁለት ቁጥር ሁለት ሦስት አስራ አምስት ስድስት ስምንት አስር ሀያ ሰባት አስራ ሁለት ሀያ አምስት ላይ ተጠቅሰዋል። ይሄ ነው እንግዲህ መግቢያው። ጥናቱ ደግሞ ክፍል አንድ እያለ የሚቀጥለውን ደግሞ በሚቀጥለው ጥናታችንን እንቀጥላለን። ጌታ ይረዳናል። በርቱ። ኢየሱስ ክርስቶስ ጌታ ነው። የጌታ ጸጋና ሰላም ይብዛልን። ሻሎም። ኢየሱስ ጌታ ነው። ጌታ በቅርብ ይመጣል። ሰላም ሆኑልኝ።